ይሄ ማለት ምንድን ነው? አፍረተ ገላ ምናምን ብብት ምናምኗ ላይ በጣም ጸለነ። ሴትዮዋ እኮ ብዙ ነገር እያለች ነው። ይሄንን አውቀሻል ተግባብታችኋል? አዎ፣ ሴትዮ አሰሪሽ ብዙ ስራን በስነ መጀመሪያ ስራ በደንብ እየሰራች አይደለም። አንዱን ትጀምራለች፣ አንዱን ሳትጨርስ ወደ ሌላ ቦታ ትሄዳለች። ደግሞ የሆነ ወንድ የምታወራው ወዳለ ሀያ አራት ሰዓት እሱን ታወራለች። ደግሞ ንጽህና የላትም። ይሄ ማለት ምንድን ነው? የአፍረተገላ ምናምን ብብት ምናምኗ ላይ በጣም ጸጉር አለ። እሱንም አታነሳም። ሰውነቷን ንጽህናዋን አትጠብቅም። በጣም ትሸታለች። በዛ ላይ ደግሞ ክፍል ስትገባ እኔ ባሏ ይሁን ወንድ ይሁን ረመቱላ ወረካቱ ሰላም ቤተሰቦቼ እንዴት ናቸው ልኝ? ዱቅ ዱቅ ትላላችሁ ዱቅ ወደ ኢትዮጵያ ማለት ነው። ይህን ሰፈር የምታውቁ ኮሜንት አስቀምጡልኝ። የዛሬው ቪዲዮ በጣም ይለያልን። መዳም ቤት ያላችሁ እህቶቼ፣ ደንበር አልፋችሁ ስልክ የምተዋሩ እራሳችሁን ንጽህናችሁን የማትጠብቁ በእናንተ ሰራተኛ መወቀስ የለበትምና ይቺ እህታችንን ጽዳት የላትም፣ አትታጠብም፣ ትሸታለች። እንደዚሁም እፍረት ገላዋ ላይ ያለ ጸጉሩን አታነሳም። እንዴት መዳማ አየችው ነው የእኔ ጥያቄ። መዳማ እንዴት እፍረት ገላዋ ድረስ ያለውን ጸጉር ማየት ቻለች? እንደዚህ እንደ ጸጉር ወርዶ ነው ወይንስ ምን ሆኖ ነው ብዬ ትንሽ ወደ ራሴ ተወዛገብኩና ግን አንድ ነገር ልንገራቸው። ሰውነትሽን ጸጉር ለማንሳት ብር አውጥተሽ መግዛት አትፈለጊም። አንድ ብርጭቆ ዋና፣ ሁለት ብርጭቆ ስኳር፣ አንዲት ግማሽ ሎሚ ሰርተሽ ሰውነትሽ ላይ ያለውን ጸጉር ማንሳት ትችያለሽ በቀላሉ። ሁለተኛ ሶሻል ሚዲያ ላይ ከማይገባን ቤት ውስጥ ውጭ ብለን 24 ሰዓት የሰው ወሬ ከምናዳምጥ ራሳችንን ትሪት ብናደረግ፣ እኔ እዚህ ጋር እኔ ለራሴ ስራዬን ጨርሼ ቪዲዮ ስምንት ደቂቃ መቀረጽ ካለብኝ ይቀረጻለሁ። ከዛ በኋላ ግን ያለኝን ሰዓት ሄናም ሆነ የፊት ማክስ ሆነ የሰውነት ማክስ ሰርች ራሴን ትቆጣጠር ነው። ከማንም ቤት ታብታብ ሳረግ አላገኝምና ራሳችሁን ቤት ውስጥ ባሉ ነገሮች ራሳችሁን ማጽዳት ትችላላችሁ። ደግሞ አሁን ላይ በጣም ሙቀት ስለሆነ ምን ብንታጠብ፣ ምን ሽቶ ብንጠቀም፣ ምን ጽዳት ቢኖረን መሽተታችን አይቀርም። ግን ያ ማለት ሎሚ ወይንም ዶሮ ድረንት። አሁን ላይ በጣም በሶሻል ሚዲያ ላይ በማንቻውም አፕሊኬሽን ላይ የፈለጋችሁትን ነገር መጥለብ ትችላላችሁ። ድሮ ስንመጣ እንኳ ተደብቀን ከሽፌ ለሽፌሮች ሰተን ነበር የምናስመጣ። ዛሬ በስልክሽ ኦርደር ማድረግ የምትችልሽ፣ ለምንድን ነው ጽዳትሽን ማጠብቂው? ሁለተኛ ደንበር አለፍ ወሬ በቃ። በአሁኑ ሰዓት ለዚህ ነው ሴቶች እርቃናቸውን ቪዲዮ እየቀረጹ ይልኩና፣ ከዛ ድረሱልኝ፣ እፈሱኝ፣ ራሱኝ የምትሉት የምተዋሩት ወሬ ሀታ ወንድ ቢሆን ለምንድን ነው ገደብ የሌለው? ኢቨን ለስራ ነው የመጣሽና ስራ ሰአትሽን እና የስልክ ሰአትሽን የእርፈት ሰአትሽን ለምን አታወቂም? ለዛም ነው ሴቶች ፊታችሁ ላይ በጣም ማዳት የሚወጣባሱ በጣም ሰውነታችሁ የሚጠቁረው ጥርሳችሁ በጣም የሚጠቁረው የጥርሳችሁ ሽታ በጣም የሚያስጠላ ጠረን የሚዋጣው ራሳችሁን ስርት ስለማታረጉ እና ስለማጠብቁ ነው። በመቀጠል ሶሻል ሚዲያ ላይ ወታችሁ ማንቸውም ጋር ስትናታ ስትሰዳድ ትውላላችሁ። የማንቸውን ፎቶ ስትልጥ ትውላላችሁ። የራሳችሁን ማንነት ግን ቤት ውስጥ ደብቃችሁ ነው። ቅርሚያ መዳሟ እንዴት አየቻት? የፍረት ገለዋን እንዴት አየች? እንዴት ፀጉር መኖሩን አየች የሚለው ነገር ለእኔ ትንሽ ጥያቄ ነው። ካሜራ ስለ አንዳንድ ቤት ያለ ካሜራ ይቀርጻል፣ ድምፅ ይቀርጻል። የምናወራውን ወሬ እንዲተረጉም ይደረጋል። በአሁኑ ሰዓት ጎግል ላይ ጎግል አፕ በአሁኑ ሰዓት ብዙ ነገር ያስተምራልና የስልኩ ኦኬ፣ ምናልባት ሀረካት ምናምን ስታደረግ አይታት በሀረካቷ ሊሆን ይችላል። ያ አለኋለም ግን አንድ ነገርን የዚህ ጋር ይቀርታ አድርጉልኝ። ና አረቧ ወስድ ያለ ዝችኛ የተሰራ ሰው ልጅ ላስተላለፈቻት ወላ ሶሻል ሚዲያ ቢያንስ ከ1200 ተከታይ ና ያላት ወደ ሶሻል ሚዲያ እንዲመጣ እንዴት አደረገችው? ሪከርድ ለምን ማድረግ ያስፈለገ? የሰውን ገመና ወደ ሶሻል ሚዲያ አንጥታቸውን መኮሰት በጣም አስጠያፊ እና አስነዋሪ ነው። ለምን አንድ ነገር ልንገራቸው። ልጅቷ ማን እንደሆነች አላውቃትም። ልጅቷ ማን እንደሆነች አታውቋትም። ነገር ግን የሰፈሯ ልጆች ድምጿን ያውቋታለን፣ ቤተሰብ ድምጿን ያውቃታለን፣ ወዳጅ ጓደኛ ድምጿን ያውቃታል። ነገ አንድ ነገር አተሳሳቱ እንጂ ይህ ሰው የህዝብ አንቺ ቆሻሻ እኮ መዳምሽ ይህን ብላሽ ነበር መባል አይቀርም። ታውቃላችሁ፣ ይህን ነገር ወደ ሶሻል ሚዲያ ማውጣቱ ለምን አስፈለገ? እህትሽ ነች፣ መምከር ካለብሽ። አረቤት ነን ሁላችንም። እኔ ጠዋት ነች እጀ ሸዋር ወስዳለሁ፣ ከዛ መጥቼ ምግብ ሰርቼ፣ ጨርሼ፣ አስር ለመስገድ እጀ ሸዋር ወስዳለሁ፣ ማታ በድጋሚ ሂጄ ሸዋር ወስዳለሁ። ያ የማረገው ለምንድን ነው? እኔ ራሴን ጽዳቴን ስለምፈልገው ለአበቴ የሰውነቴን ቆዳ እንዳይገልብኝ ስለምፈልግ እኔ ራሴን ለማካበር ፈልጌ ሳይሆን ሙቀቱ በጣም ከባድ ነው። ኩሽና በምሰራበት ሰዓት በጣም ይሞቀኛል። በጣም ከሚገባው በላይ ይሞቀኛል። በብርድ ሰዓት ግን እንደዚህ ሶስት ጊዜ በቀን አልታጠብም። ዛሬ ግን ሙቀት ስለሆነ በሰውነታችን የሚመጣው ላበት፣ የሰውነታችን ጠረን ቆዳችንን ስለሚያቆሸሸውና ቆዳችንን ስለሚገለው በዛን ሰዓት በምንም በምንም ብዬ ውሃው ትኩስ ነው፣ በጣም ይሞቃል፣ ግን እታጠባለሁ እና እኔ እኔ መምከር ካለብኝ አንድ ሰው ስህተት ካለበት ወላ ነውር ነው ሀታ ራሱ አፍንጫሽን እንኳ መያዝ አትችም ተሃም ምለሽ ይቅርታ ሸዋሮ ሰጂ ብታያት ወይም ደግሞ ይህ መዳማ ምልክት ማድረስ ከፈለጋችሁ፣ ለምንድነው ወደ ሶሻል ሚዲያ ፖስት ማድረግ ያስፈለጋችሁ? ተው፣ የሰውን ገመና አውጥታችሁ ወደ ሶሻል ሚዲያ መፖሰት አስፈላጊ አይደለም። ማንቻችሁንም እንሸታል። የሰው ልጅ ማንቻውም ገላ ይሸታል ካልታጠበ በስነ ስርዓት ካልተጸዳ ይንሸታል ለምንድን ነው ስንሞት ወለው እንድንታጠብና ሰው እንዲጠብቀን የምንደረገው? ሰውነታችን ስለሚሸት የምንበላው ምግብ ጠረን ስለሚዋጣ። እኔ አረብ ሀገር ላይ በዚህ ሰዓት ሙቀቱን የማታውቀ የላቸው በጣም በደንብ ነው የሚሞቀው በጣም በደንብ ነው የሚያቃጥለው። እና የሰውን ገመና አውጥታችሁ ወደ ሚዲያ መፖስት እጅግ በጣም ያሳፍራል። ነውር ነው፣ ወነት አይብ ነው፣ ገመና ነው። የሰውን ገመና ወደ ሶሻል ሚዲያ አውጥታችሁ መፖስት አይጠበቅባቸው። ሁለተኛ ሶሻል ሚዲያ ላይ ከማንኛውም ቲክቶክ ላይ ቲክቶከር ላይ ዩቲዩበር ላይ ገብተሽ ትርመጠመጭ ከመዋል ራስሽን ትሪት አድርጊ። አንድ ብርጭቆ ስኳር፣ ግማሽ ሎሚ፣ ዘይት ዘይቱን አደባልቀሽ ከቤት ውስጥ ካለ ሙያ ወርድ ሰውነትሽን፣ ማታ ፎቅ ስትሄጂ ሰውነትሽን እሽት ታርጊ። በዛ ማክስ ለ30 ደቂቃ ለ20 ደቂቃ ሰውነትሽን እሽት ታርጊ። ሰውነትሽ በጣም የለሰለሰ አንገትሽ፣ ሰውነትሽ በጣም የሚያበራ በጣም ሐታ ዘይ ዘይቱን፣ ባይኖራቸው እንኳ ሎሚ፣ ስኳር፣ ሙያ ወርድ ካለ ወርዱ ሽታ ስላለው በጣም ሰውነታችሁን ያጽደዋለን። ቤታችሁ፣ ቡና ስኳር አደባልቃችሁ ሰውነታችሁን እሽት አርጉት ሙሉ ሰውነታችሁን፣ ሽንት ቤት ገብታችሁ ምንም ምንም በቃ መግዛት አያስፈልጋችሁም። በመቀጠል ስድር ስድር ካላችሁ ስድራችሁ አንተን ብላችሁ የአድሮስ ውሃ ካላችሁ አድሮሳችሁ፣ ነጭ አድሮስ በጥብጣችሁ ሰውነታችሁን በዛ መታጠቡ መጽዳት ትችላላችሁ። እኔ ራሳችሁን ታጠብቁ። ዋ ቲክቶክ ላይ መታችሁ ጥብርርር በፊልተር በመኑ በመኑ መታችሁ የምትንጠባረሩና የምታስጠይፉ ሰዎች አላችሁ። እና ለእናንተ ይህ ነገር ይጠቅማችኋል። ራሳችሁን ጠብቃችሁ ከዛም በኋላ ወደ ሚዲያ መታችሁ ተጸዳዳዱ። ሶሻል ሚዲያ ላይ መታችሁ አፋችሁን ትከፍታላችሁ። አፋችሁን ታሰባላችሁ። ቅርሚያ ራስሽን አዝዲተሽ ጠንካራ ሴት ሆነሽ ማዳትሽን አጠፍተሽ ወደ ሶሻል ሚዲያ ሆነና ተሰዳደቢ ከሚሳደቡት ቤቶች ሃይማኖት አስተምሮ ካለበት ቤት የለንም። ስዲብ ካለበት ቤት ግን ወላሂ ከ3 4 ሰው በላይ ቁጭ ብሎ ታብታብ ሲያደርግ ይገኛል። ታብታብ ድስምሽ ላይ ታብታብ አድርጌ ታብታብ ራስሽ ላይ ታብታብ አድርጌ ታብታብ ሰውነትሽ ትሪት አድርጌ አስጀው በቃ ደንበር አለፍ ምግብ አበላላችሁን ቀንሱ። ደንበር አለፍ ስልክ አወራራችሁን ቀንሱ። ደንበር አለፍ በቃ ራሳችሁን መጣል እንዴ ቢያንስ የምታኝባትን ሰዓትና የምትጽላችበትን ሰዓት ኦቂ። እኔ የመጣሁት ሰራተኛ ሰራተኛ ሆን ሰራተኛ ሆ አይደለም። እኔ የሶሻል ሚዲያ አንዳንድ ጊዜ ሶሻል ሚዲያ ላይ ቁጭ ብዬ ሳየው አንዳንድ ሰዎች በቃ ሪፎርም ስለለበስን በጣም የምናቅ ይመስላቸኋል። ታዲያ ታይኖርሽ ተጅና የሽን ልብስ ሽንገስተሽ መተሽ ሶሻል ሚዲያ ላይ መተሽ ሀብተም ሀብተም ሀቢብ ኔ አይነት ስራዬም አንድ አይነት እኔነቴም አንድ አይነት ነገር ግን ሰውነቴን አጸዳያለሁ። በቄ ቀኑ ራሴን ትሬት አደርጋለሁ። ፎቅ ከመሄዴ በፊት ክላስ ከመግባት በፊት ዛሬ ራሴን በምንድን ነው ትሬት የማደርገው፣ በቃ ራሴን እንዴት ነው የማጸዳው? ስፈልግ ሎሚ ላድርግ፣ ስፈልግ ዳርሲንና ብርቱካን ላድርግ፣ የፈለግኩትን በቃ ራሴን ለመጠበቅ ያለ ሞ ሀሳብ የመዳምን ቤት ማጽዳት ነገ እንዳለብኝ ስለማቅ የራሴን ሰውነት ደግሞ እንዴት ማጽዳት እንዳለብኝ ራሴ ነኝ። በቃ ራሴ ራሴን ሴፍ አድርገዋለሁ። እና በጣም ራሳችሁን የጣላቸው ሰዎች ራሳችሁን ጠብቁ። ማሮቼ ፍቅሮች፣ ይህን ቪዲዮ ላይክ ሼር አድርጉልኝ። ራሳችሁን ጠብቁ። ከራስ በላይ ሰማይ ማንም የለም። ሀቢቢ ገልቢ እያልሽ ለማንኛውም ሰው ከመደወል በፊት ለራስሽ ደወይ፣ ለነፍስሽ ደወይለት። እኔ ትላንትና ስመጣ ገና ወጣት ህፃን ነበርኩ። ዛሬ ግን አረብ ሀገር ላይ መጥቼ ፊቴ ጠቁሯል፣ ሰውነቴ ከስቷል፣ ሰውነቴ ወፍሯል። መቀነስ አለብኝ፣ መብላት አለብኝ፣ መተው አለብኝ። በቃ መወሰን አለባችሁ እና እራሳችሁ ላይ ወስኑ። ይህን ለማለት ወዳለሁ። ማሮቼ ፍቅሮቼ፣ በጣም የማወዳችሁ የማከብራችሁ፣ ቪዲዮውን ላይክ ሸር አድጉልኝ በቅርብ ወደ ኢትዮጵያ ዲያይ